ደበቅ በሉ ሁሉ ነገር ሚዲያ ላይ አታውጡ ብላይ መጥፎ ነው ትሉናላለ። አሁን የምንነግራችሁ ነገር አንድ ሎጂካል ሆናችሁ ስሙ። በመጀመሪያ ደረጃ ሚዲያ ላይ ስንመጣ ለመደበቅ አደለም፣ ላይፋችንን ሼር ለማድረግ ነው። ለእናንተ እና ሁሉ ነገር ታመጣላችሁ ለምትሉን ደግሞ አፔንዳውኑን ካላያችሁ ትዳር ውስጥ እኛ ደብቀን ማናሳያችሁ ምንጣላውን ነገር ነው። እሱም ለመቅረጽ ስለማይመች በዛ ላይ ደግሞ አምስት ደቂቃ ምናምን ቢቆይ ነው ባጭሩ ሁሉ ነገር እኛ ሚዲያ ላይ ዘን ስንመጣ እናንተ ከኛ ህይወት እንድትማሉ እኛኛ አፔንዳውን ያለፍንበትን ፓዛይታችሁ እንድትጠነክሩ ደስታም ከሆነ እዛ ደስታ ላይ እንድትደርሱ እያሰባችሁ እንድትሰሩ አላማችን እሱ እና እሱ ብቻ ነው። ነገር ደግሞ ነግሬያቸዋለሁ እኛ ምናምነው እግዚአብሔር ስለሚበልጥ ያው ኢቭላዩ ብዙ አያሳስበነው። ዛሬም አንድ ነገር ሼር እናድርጋችሁ ከሆነ አመታቶች በፊት የወደ ወጪያችን አርባ ሺህ ብር ነበርና እሱ ግን እንዴት ነው የምናመጣው፣ ኬስ ነው የምናመጣው እያለ በጣም እናስብ ነበር። አሁን ላይ ግን እሱ ጊዜ አልፎ እንግዲህ እግዚአብሔር ባርኮን አሁን የምናከራያቸው ጌስት ሃውሶች አሉና ይህንንም አሁን የምንነግራችሁ እናንተ የእኛን ፓስት አይታችሁ እንግዲህ ሞቲቬት እንዲያደርጋችሁ ከማሰብ ነው። እና ደግሞ አንድ ነገር ሼር ስናደርጋችሁ ባዶ ቪዲዮ ከሚሆን ኢንካም ጀኔሬት እንዲያደርግ እንግዲህ፣ እናንተ ውጭ ላለ ዘመዳችሁ ይሆናል፣ ወይም እዚህ መከራየት የምትፈልጉ ሰዎች ካላችሁ ስታንዳርዳቸውን የጠበቁ ለራሳችን መኖር እንደምንፈልጋቸው አድርገን የሠራናቸው ጌስት ሃውሶች አሉ። ከዛ እናንተ ቪዲዮ ሼር አድርጋችሁ ከሆነ የተከራየው የሀያ ሺህ ብር ሽልማት በየቤቶቹ አንድ ቤት ስታከራዩ የሀያ ሺህ ብር እየሸለምናችሁ እንግዲህ እናንተም ብር ትሰራላችሁ እኛም እንሰራለን። እነዚህን ጌስት ሃውሶች እንግዲህ መከራየት የምትፈልጉ እንግዲህ በዚህ ስልክ ቁጥር ደውሉልን እና ህይወታችሁ ላይ እግዚአብሔርን አስቀድሙ። እኛ እግዚአብሔር ነው የረዳን በብዙ ነገር። እናንተም እግዚአብሔርን አስቀድሟችሁ ስሩ። እንወዳችኋለን። ሰላማችሁ